ስድስተኛ ሳምንት ገብርሄርን ይሆናል። ይህ ሳምንት ገብርሄር ይባላል። ቀባል ያደረክልኝ ነገር የሰራህልኝ ስራ ለዳንያለ ማወጣኝ ከመከራ በቃልጉልበታ ይወራ ይህን ምስል እያያችሁ ያላችሁላችሁ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 ሁለት መክሊት ሰታይ ነበር ይሄው እንደገና እጥፍ አርጌ ሁለት አተረፍኩ፣ አለው። ሶስተኛው አንድ የተቀበለው ግን መጣና አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ መሆኑን ስላወቅኩ ደሞ ቢጠፋብኝ ብዬ ቀብሬ አስቀምጬ ይሄው ይዤ መጥቻለሁ፣ ይኸው መክሊትህ አለ። ጌታ አምስት መክሊት ተሰጥቶ ታም ስላተረፈው፣ በጥቂት የታመንክ በብዙ የምትሾምን አለው። ሁለትም የተሰጠውን እንደዚሁ በጥቂት የታመንክ በብዙ የምትሾምን አለው። ሶስተኛውን ግን አንተ ክፉ ካልዘራሁበት የምሰበስብ የማጭድ ካልበተንኩበት የምሰበስብ ሆኔን ካወቅህ ለምን ያኔ ስሰጥህ አልፈልግም አትልም? አለው። መልስ አልነበረውም። ወደ ጨለማ ጣሉት። ይህን ግን አለው ጨምሩለት ብሎ ላለው ይጨመርለታል አላለ። ከዚህ ትምህርት ምን እንማራለን? አንደኛ ትምህርቱ ለካህናት ነው። ካህናት የቤተ ክርስቲያን አገልጋዮች ከሊቅ እስከ ደቂቅ ያሉ ካህናት፣ ከትንሹ ካናጉስጥ ስነት እስከ ላይ ድረስ ያሉ ካህናት የተሰጣቸውን ጸጋ፣ የተሰጣቸውን ክብር፣ የተሰጣቸውን ክህነት እጥፍ እያረጉ ምእመናንን እንዲያበዙ የተሰጠ ጸጋና ክብር ነው። ስለዚህ እግዚአብሔር ከሰጠን የሚፈልግብን አለና ያአንድ ግን የቀበረው እንደ ይሁዳ አይነቱ ስልጣኑን ያልተጠቀመ ማዕረጉን ያልተጠቀመ ክብሩን ያልተጠቀመ እግዚአብሔርን ያልወደደ ልቡም በክፋት የተመላ ነው። አምስት የተቀበለውና ሁለት የተቀበሉትን ገብረሄር ቸር አገልጋዮች ሲል ያኛውን ክፉን ግን ምን አለው? ገብር ሀካይ ይሄ ደግሞ ክፋት የተመላ አለው። ሌላው ምእመናን እግዚአብሔር እንደያቅማቸው ሰጣቸው ይላል። መክሊቱን እንደያቅማችን፣ ደግሞ የተሰጠን ሁላችንም ጸጋ አለ። የተሰጠንን ጸጋ ለሃይማኖታችን ምን አደረግንበት? ምን ሰራንበት? ዛሬ እያንዳንዱ በሰማንያ እና በአርባ ቀን የተጠመቀ እና የተጠመቀች የክርስቶስ ልጆች በተሰጣችሁ ሃይማኖት ጸጋ ምን አረጋችሁ? በመክሊታችሁ ምን አረጋችሁ? ዛሬ ብዙዎች እየጠፉ ነው። ከእውነተኛ የቱ እውነት እየወጡ ነው። ምን አረጋችሁ? መጀመሪያ ራሳችሁ እንዴት ጠበቃችሁ? ለእግዚአብሔርስ ምን ትርፍ ሰጣችሁ? ምን ትርፍ አላችሁ? የጾም ትርፍ አላችሁ? የጸሎት ትርፍ አላችሁ? የስግደት ትርፍ አላችሁ? የምጽዋት ትርፍ አላችሁ? እንዲያው እግዚአብሔር የሚፈልገው ይህንን ነው። እግዚአብሔር የሚፈልገው ይህንን ክብር ነው። ስለዚህ የተሰጠንን መክሊት ይዘን እግዚአብሔር ከኛ የሚፈልገው ልጥፍ በረከት ሰጠ። በቀራንዮ አደባባይ ተጠማሁ ባለ ሰዓት የምንሰጠው መጠጥ ያስፈልጋል። ያም የጽድቅ ስራ ነው። እንዳይሁድ ፈሪሳውያን ሃሞት አንሰጠውም። ምንድነው ትርፋችን? ምን አተረፍን? ለዓለም የሚሮጥ ትርፍ አለ። አው ብዙ ክብር በዚች ዓለም ላይ አለ። ሰው ገንዘብ ይሰበስባል። ያ ወርቅ ግን ከመቃብር አያድንም። ያ ገንዘብ ግን ከሞት አይሰውርም። ከሞት የሚሰውር ከመቃብር የሚያወጣ በቀኙ የሚያቆም ግን እግዚአብሔር የሰጠንን ክብር አውቀን በዛ ፍሬ ስናፈራ ነው። ስለዚህ መልካም አገልጋይ መልካም ልጄ ተብለን እንድንጠራ እግዚአብሔር የሰጠንን እንጠብቅ። ይህ ስድስተኛው ሳምንት ገብረሄር ተብሎ ይጠራል። አዎ አንተ ታማኝ አገልጋይ፣ አንቺ ታማኝ አገልጋይ ተብለን ዳግም ሲመጣ በቀኙ ለመቆም ያብቃል። የተሰጠንን ክብር አንድ አምስቱን መክሊት አምስቱን ኦሪት መጽሐፍ ሌላው ሁለት እንደ ተሰጠን ብሉይ ኪዳንና አዲስ ኪዳንን እነዚህን አምነን የቅዱሳንን በረከት አምነን በዚህ ጸጋ እንድንኖር እግዚአብሔር ይርዳን። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ። ሐሞትን ሳይሆን መልካም ፍሬን አፍርተን አምላካችን በቀኙ እንዲያቆመን የእሱ ፍቃድ ይሁን። የድንግል ምልጃ አይለያል ይህ ሳምንት ገብረሄር ይባላል ገብረሄር ሁለት ቃል ነው በጎ ባሪያ ማለት ነው ገብረሄር ወይም ቸራ አገልጋይ ተብሎ ሊተረጎም ይችላል የምእመናን ሳምንት እንለዋለን በሌላ አነጋገር ባለፈው ሳምንት ታስታውሳላችሁ የጌታ የምጻቱ ቀን ብለን ነበር አደለ ጌታ መጣ ብለናል እና ቀጥሎ ያለውን ሳምንት ደግሞ ምእመናን ጌታ በመምጣቱ ምንድን ነው የሚጠቀሙት ጥቅም የሚለውን እዚህኛው ሳምንት ላይ የሚቀበሉትን ዋጋ እናያለን ማለት ነው። እሱም በውስጥ ፍሳው ላይ ጊዜ ዋጋቸው ምንድን ነው ትሉኝ እንደሆነ ጌታ ተድላ ደስታውን የሚያደርግበት ገነት መንግስት፣ ተስሚያት ግባ፣ ተሾም፣ ተሸለም ማለት ነው መባል ነው። የምዕመናን ተስፋ የሚያደርጓትም ዋጋቸው እሷ ናት እና እሱን የሚናገር ወንጌል ነው። እንግዲህ ዛሬ የተነበበልን ወይ የሚነበብልን ማለት ነው። በዚህ ወንጌል ውስጥ ሶስት አገልጋዮች አሉ። ለአገልጋዮች ደግሞ መክሌታቸውን የሚሰጣቸው አካል አለ። መክሊታቸው ደግሞ አለ። እሱን ነው ምናይ ማለት ነው። እንግዲህ ዛሬ ከነዚህ ሶስት አገልጋዮች መካከል እንደ አቅማቸው ነው የተሰጣቸው ና እያንዳንዳቸው አምስት መክሊት የተቀበለ አለ። ሁለት መክሊት የተቀበልም አለ። እንዲሁ ደግሞ እንደ አቅሙ አንድ መክሊትም የተቀበለ ደግሞ ነበረ ይለናል ቅዱስ ወንጌል። ለምን እንደ አቅማቸው ውሃቦም በአምጣና ይክል ውሃቦም ነው የሚለው በሚችሉት መጠን እንደ አቅማቸው ማለት ነው። ሰጣቸው ነው የሚለው ይሄ ከላይ ስንመለከተው ከእንግዲህ መግቢያው ላይ ምን ብሎ ነው የጀመረው? ሩቅ የሚሄድ ነጋዴ ብሎ ነው የጠራው። ሩቅ አገር የሚሄድ ነጋዴ ባሮቹን ጠርቶ ይነግዱበት ዘንድ መክሊት ሰጣቸው። ጸዋ አግብርቲሁ ወወሀቦሙ በአምጣነ ነው የክሉም። ባሮቹን ጠራ፣ ለእነዚህም እንደሚያስፈልጋቸው ሰጣቸው ነው የሚለው። ሩቅ የሚሄድ ነጋዴ የተባለው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ሩቅም የተባለችው ደግሞ በአብ ቀኝ ተቀምጦ ያየንባት ወይም ደግሞ ጽርሐ አርያም ናት ማለት ነው። ሩቅ ብለን የጠራናት መንግስተ ሰማያት ጽርሐ አርያም የምንላት ናት። ወደዚያ ሄደ ማለታችን ርቀቱን መግለጻችን ምንድን ነው? ዛሬ አለመሰጠቷን፣ ዛሬ አለመወረሷን ለማሳየት ነው። መጥቼ ወስዳችኋለሁ ብሎናል እንጂ ዛሬ ይዞን ስላላረገ ወይም ዛሬ ይዞን ስላልሄደ ነው። ሩቅ የሚሄድ ሰውን ይመስላል ተብሎ የተጠራው ከዚህ የተነሳ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በሚያደርግበት ጊዜ እንደዚህ ቸር ነጋዴ ምንድን ያደረገው ባሮቹን ጠራ ነው የሚለው። እንዴት አይነት ቸር ነጋዴ እንደሆነ ተመልከቱት። ባሮቹን ጠራ በራሱ ፈቃድ፣ በሰው ጥያቄ፣ በሰው አነሳሽነት አይደለም የእግዚአብሔር መንግሥት ለሰው የተሰጠችው። እግዚአብሔርም ጽድቁንና መንግሥቱን ለሰው ማውረስ የፈለገው በራሱ በጎ ፈቃድ ነው ማለት ነው። አዳምን በመልኩና በምሳሌው ፈጥረው ዘንድ ያሳስበው ሰው ነበረ እንዴ? ማንም አልነበረም አይደል? አዳምን እስከፈጠረው በኋላ በምድር ላይ ባሉ ፍጥረታት ሁሉ ላይ ገዣ አድርጎ የሾመው ዘንድ አዳም ጠይቆ ነበረ? እንደዛ አላደረገም። እንደውም ገና ሳይፈጥረው ምን ብሎ ነበረ? እግዚአብሔር በምድር ያሉ ፍጥረታትን ሁሉ እንዲገዛ በባህርም ያሉ አሳዎችን ሁሉ እንዲያስተዳድር ብሎን የፈጠረው እግዚአብሔር አዳምን ሲፈጥረው ማለት ነው። አዳም እንደሚበላ እንደሚጠጣ አውቆ በምድር ላይ የሚበላ የሚጠጣ ነገርን ሁሉ እንዲኖር አድርጎ መፍጠሩ እግዚአብሔር እሱ ባወቅ አይደል እንደ የሰጠን ነገር ሁሉ የተደረገልን ነገር ሁሉ እግዚአብሔር ባወቀ እሱ በፈቀደው መጠን ያደረገልን። ከተደረገልን በጎ ነገር ሁሉ እግዚአብሔርን እኛ ጠይቀን የተቀበልነው አንዳችን ነገር የለም። እኳ አይደል እንደ መጽሐፍ ቅዱስ እንደሚነግረን ያደረገው ነገር ሁሉ መልካም እንደሆነ አይ አደለ የሚለው መጽሐፍ ቅዱስ በእያንዳንዱ ፍጥረት ማብቂያ ላይ ወይም በእያንዳንዱ ቀን መዝጊያ ላይ እግዚአብሔርም የፈጠረው ፍጥረት ሁሉ መልካም እንደሆነ አየ ይላል። እያንዳንዱን ነገር መልካም አድርጎ ይፈጥር ዘንድ ማንም ያላስገደደው ማንም ያልጠየቀው ያንን መልካም ሆኖ የተፈጠረውን ዓለም ደግሞ ለሰው የሰጠ ራሱ እግዚአብሔር ነው። እንዲህ አድርጎ የሰጠን እግዚአብሔር አሁንም ደግሞ ድጋሚ ወርዶ ተወልዶ አዳም መዳንን እንጂ የፈለገ ውረድ ውረድና ተወልደ አድነኝ አልነበረም እኮ። የመጀመሪያው ጥያቄው ያው የታመመ ሰው ታውቁታላችሁ። ምን ትፈልጋለ ቢሉት መዳን ነው አደል ሚለው። አይነ ስውር ታውቃላችሁ። ምን ትፈልጋለ ቢሉት ማየት ነው አደል ሚለው። ማየት ይፈልጋል መዳን ይፈልጋል። የታመመ ሰው አይኑ የታወረ ሰው ነገር ግን እንዴት መዳን እንዳለበት ምርጫው እሱ አይደለም። መዳን ብቻ ነው የሚፈልገው አዳም የሚፈልገው መዳን ነው የነበረው። ግን እግዚአብሔር ወርዶ ተወልዶ ራሱን ነው የሰጠው፣ ራሱን የሚበላ የሚጠጣ አድርጎ ያቀርብለት ዘንድ የአዳም ጥያቄ አለ የእግዚአብሔር ቸርነት ነው። የአዳም ጥያቄ ሳይሆን የእግዚአብሔር ቸርነት ነው። ራሱ ኢየሱስ ክርስቶስን መብል መጠጥ መብል መጠጥ ሆኖ በመሰጠቱ ክርስቶስ ተዋህዶን ይኖራል ማለት ነው። መብል መጠጥ ተዋህጅ ነዋ ከልብስ ይልቅ መብል መጠጥ ተስማሚ ነው፣ ወይም ደግሞ ተዋሃጅ ነው። ከልብስ ይልቅ ሰውነትን ሕያው አድርጎ የሚያኖረውና የሚሰራው የሚገነባው መብል መጠጥ ነው አይደል? ይሰራን ዘንድ የበለጠ ይዋሃድን ዘንድ ስለፈለገ እግዚአብሔር ምን አደረገ? መብል መጠጥ ሆኖ ተሰጠን ማለት ነው። ኢየሱስ ክርስቶስ መብል መጠጥ ሆኖ ነው የተሰጠን። ስለዚህ ወገኖች እግዚአብሔር በጎ ነገሮችን ሁሉ እንዴት ባለ ቸርነት እንደሰጠን፣ እንዴት ባለ ልግስና እንደሰጠን ስንመለከት እግዚአብሔር ቸር አምላክ መሆኑን ሳኑል ሳናድር መረዳት እንችላለን ማለት ነው። ለዚህ ነው እነዚህም ባሮች ጠራቸው በአምጣና ይቁለው ለእያንዳንዳቸው ደግሞ እንደ አቅማቸው መጠን ሰጣቸው። እንደ ችሎታቸው መጠን ነው ይለው። ያለ ችሎታው ማንም ምን አልተቀበልም። እግዚአብሔር ያለ ችሎታው ሰጥቶ ማንንም ለምን አልፈጸምክም ብሎ የሚቀጣ ክፉ አምላክ አይደለም። አመፀኛ ንጉስ ሰውን ይቀጣው ዘንድ ከፈለገ የማይችለውን ነገር ይሰጠዋል አ እግዚአብሔር ግን እንዲህ አይነት ንጉስ አይደለም በሚችሉት መጠን ሰጣቸው ነው የሚለው ይህም ቸርነቱን ያጠይቃል በመጀመሪያ በራሱ ፈቃድ መስጠቱ ሁለተኛ ለባሮቹ መስጠቱ ሶስተኛ ደግሞ በሚችሉት መጠን እያንዳንዳቸውን አቅማቸውን ያገናዘበ ስጦታ መስጠቱ እግዚአብሔር ቸር አምላክ እንደሆነ እያንዳንዱ ያለ ምክንያት ሰርቶ መንግስተ ሰማያትን ይወርሳት ዘንድ እንደሚፈልግ የእግዚአብሔር ቸርነት ማሳያ ነው። ይሄ ወንጌል በእውነቱ የእግዚአብሔር ቸርነት መንግስተ ሰማያት እኮ ናት በዚህ መልኩ የተሰጠችው፣ ወይም የወንጌል ቃል ነው በዚህ መልኩ የተገለጸው ማለት ነው። ለእያንዳንዱ በአቅሙ መጠን የተሰጠች ናት። አንዳንዱ ድንግልናውን ጠብቆ መኖር ባይችል እግዚአብሔር መንፈቀደለት አንድ ሚስት ፈቀደለት አይደል እንደ አንዳንዱ ደግሞ ድንግልናውን ጠብቆ መኖር የሚቻለው ቢሆን ወቦ ህጻዋን ልሃ ጸወር ይዞን በኢንተ መንግስተ ሰማያት፣ ስለ መንግስተ ሰማያት ብለው ራሳቸው ጃንደረባ ያደረጉ ሰዎች አሉ ብሎ እነሱንም አመሰግናቸው ማለት ነው። አንዳንዱ ደግሞ ሌላ እንደሚችሉት መጠን ህይወትን ያዘጋጃት እግዚአብሔር። እንደምንችለው መጠን ነው እንጂ ለሁሉም አንድ አይነት መንገድ አደለም ያዘጋጀው። እንደ ድካማችን መጠን በእግዚአብሔር መንግስት ውስጥ ለምንኖር ለኛ ለእግዚአብሔር መንግሥት ለተጠራለኛ እንደምንችለው መጠን ነው እግዚአብሔር ያዘጋጀልን ማለት ነው። እንደምንችለው መጠን በጣም